በግንኙነት ውስጥ ሆነህ ግራ ገብቶህ ያውቃል? ሁሉ ነገር ሰላም መስሎ ድንገት ነገሮች ሲቀየሩ ምን እንዳጠፋህ ሳታውቅ እንኳን ይቅርታ ስጠይቅ ራስን አግኝተዋል? መልስህ አዎ ከሆነ ዛሬ የምነግርህ ነገር ሕይወትን ሊቀይረው ይችላል። ይህ በአጋጣሚ የሚፈጠር ነገር አይደለም። ይህ ስሜትህ ላይ የተቀመረ ስውር ጨዋታ ነው። አብዛኞቻችን ወንዶች ሴቶችን እንደ ስሜታዊና የዋህ ፍጡር ነው የምናያቸው። ነገር ግን ከዚህ ሕሳቤ ጀርባ ማንም ያልነገረን እጅግ በጣም ጥልቅና ዘዴኛ የሆነ ስነልቦናዊ የቁጥጥር ስልት አለ። ዛሬ በሳይንሳዊ ጥናቶችና በእውነተኛ ምሳሌዎች ተደግፌ ሴቶች ወንዶችን በስሜት ለመቆጣጠር የሚጠቀሙባቸውን ሰባት ስውር የስነልቦና ወጥመዶችን እነግርሃለሁ። እነዚህን ወጥመዶች ማወቅህ ግንኙነትን እንድትጠላ ሳይሆን፣ በብልጠትና በልበሙሉነት እንድትመራው ያደርግሃል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ፣ ምክንያቱም ቁጥር አምስት ላይ ያለው ወጥመድ በጣም ስውርና አደገኛው ሲሆን እንዴት ከነዚህ ሁሉ ወጥመዶች ራስን መጠበቅ እንደምትችል ቁልፉን አስቀምጥልሃለሁ። ዝግጁነህ እንጀምር። የመጀመሪያውና መሰረታዊ ወጥመድ የትኩረት ወጥመድ ይባላል። ይህ ወጥመድ አንተ ሳታውቀው እሷን እንድታሳድዳት የሚያደርግ የስነ ልቦና ቀመር ነው። እንዴት ነው የሚሰራው ካልክ፣ እሷ እፈልግሃለሁ ወይም ደግሞ አፈቅረሃለሁ በፍጹም አትለህም። ይልቁንስ ትንሽዬ መንጠቆ ትጥላለች። ለምሳሌ አዲስ እንደተዋወቃቸው አድርገህ አስብ። ለሶስት ተከታታይ ቀናት በየቀኑ ጠዋት እንደምን አደርክ የሚል መልእክት ትልክላለች። አንተ ትለምደዋለህ፣ ደስ ይላል። በአራተኛው ቀን ግን ምንም የለም፣ ዝምታ። ምን ታደርጋለህ? ስልክን ደጋግመታ ታያለህ። በደህና ይሆን? አስቸገርኳት ይሆን? ሌላ ሰው አገኘች? እያልክ ማሰብ ትጀምራለህ። እንኳን ደስ ያለው ወንድሜ፣ ወጥመዱ ውስጥ ገብታል። ይህ በስነ ልቦና ኢንተርሚተንት ሬንፎርስመንት ወይም ደግሞ ተለዋዋጭ ማጠናከሪያ ይባላል። የቁማር ማሽኖች ሱስ የሚያስዙት በዚህ መርህ ነው። ሁሌም እንደሚያሸንፍህ ብታውቅ አትጫወትም ነበር። ሁሌም እንደምትሸነፍ ብታውቅም አትጫወትም። ነገር ግን መቼ እንደምታሸንፍ ስለማታውቅ ያ እርግጠኛ ያለመሆን ስሜት ደጋግመህ እንድትሞክር ያስገድድሃል። እሷም የምትጠቀመው ይህንኑ ነው። መጀመሪያ የማያቋርጥ ትኩረት ሰጥታ፣ አንዴ ስሜት ውስጥ ስትገባ ድንገት ትኩረቷን ትነሳለች። ያኔ አንተ የነበረህን ጥሩ ስሜት ለማግኘት ስትል እሷን ማሳደድ ትጀምራለህ። ለምንድን ነው ይሄ የሚሰራው ካልክ፣ ምክንያቱ ደግሞ የሰው ልጅ አእምሮ ያላጠናቀቃቸውን ነገሮች ይጠላል። ይህ የዛይጋርኒክ ተጽዕኖ ይባላል። መልስ ያላገኘ ጥያቄ፣ ያልተቋጨ ታሪክ አእምሮአችን ውስጥ ደጋግሞ ይመላለሳል። ለምን ዝማለች የሚለው ጥያቄ ሌሎች ነገሮች ላይ እንዳታተኩር ያደርግሃል። ታዲያ ራስን እንዴት ትጠብቃለህ? ቀላል ነው። ጉልበቷን አዛምደው። እሷ መልእክት ስትልክ መልስ ስታቆም አንተም ማቁም። እሷ ስትርቅ አንተ ደግሞ በራስ ህይወት ላይ ትኩረት አድርግ። የአካል ብቃት እንቅስቃሴን አድርግ። ከጓደኞች ጋር ተገናኝ። ስራህን ስራ። ይህንን ስታደርግ ሁለት ነገሮች ይፈጠራሉ። አንድም የቁጥጥር ኃይሉን ከሷ እጅ ትቀበለዋለህ። ሁለትም በራስ መተማመን ያለህና በሷ ትኩረት ላይ ብቻ ያልተንጠለጠልክ ወንድ መሆንክን ታሳያለህ። ይህ ደግሞ ከማሳደድ የበለጠ እሷን ወደ አንተ እንድትሳብ ያደርጋታል። አንድ ነገር ሲፈጠር ወይም ሳታውቀው ስታስቀይማት በቀጥታ መጥታ ይህ ነገር አስከፍቶኛል ብላ ትከራከረኛለች ብላ ተጠብቅ። ይልቁንስ ሁለተኛውንና በጣም የተለመደውን ወጥመድ ትጠቀማለች፣ የዝምታ ቅጣት። ይህ ማለት ምን ማለት ነው? በቅጽበት ትቀየርብሃለች። ትናንት ስትስቅና ስትጫወጥ የነበረችው ሴት ዛሬ ቀዝቃዛ ትሆናለች። ስደውላት አታነሳም። መልእክት ስስልክም አጭርና ቀዝቃዛ መልስ ትመልስልሃለች። አብራችሁ ስትሆኑም ዝምታዋ በጣም ይበዛል። ያኔ አእምሮህ ውስጥ ውጊያ ይጀምራል። ምን አጠፋው? ምን ተናገርኩ? ትናንት የተናገርኩት ቀላስ ቀየማት እያልክ ራስን ትፈትሻለህ። ይህ በስነ ልቦና ባለሙያዎች ስቶን ዎሊንግ ወይም ደግሞ ግድግዳ መገንባት በመባል ይታወቃል። በግንኙነት ውስጥ እጅግ በጣም አጥፊ ከሆኑ ባህሪያት አንዱ ነው። ይህንን የምታደርገው እንድትሰቃይና እንድትጨነቅ ነው። ልክ አንድን እንስሳ እንደማሰልጠን ነው። ጥሩ ሲሰራ ምግብ ትሰጠዋለህ፣ መጥፎ ሲሰራ ትከለክለዋለህ። እሷም አንተን በስነ ልቦና እያሰለጠነች ነው። አንተ የማታውቀውን ጥፋት ስላጠፋ በምትወደው ነገር ማለትም በእሷ ትኩረትና ፍቅር ትቀጣለህ። በዚህ ጊዜ ምን ይፈጠራል? አብዛኞቹ ወንዶች ይህንን ጫና መቋቋም ስለማይችሉ ምንም ላላጠፉት ነገር ይቅርታ ይጠይቃሉ። ያስቀየምኩሽ ነገር ካለ አላውቅም፣ ግን ይቅርታ የሚለው ቃል ከአፍህ በወጣበት ቅጽበት ጨዋታውን ተሸንፈሃል። ምክንያቱም ላላጠፋኸው ጥፋት ኃላፊነት እንድትወስድ አድርግሃለች። ይህ ወደፊት ማንኛውንም ነገር ስትልና ስታደርግ እሷን እንዳያስቀይም በሚል እንድትሰጋና እንድትጠነቀቅ ያደርግሃል። ነፃነትንም ታጣለህ። ታዲያ ራስን እንዴት ትከላከላለህ? ዝምታን በዝምታ ትመልስ? ያ ነገሩን ያባብሰዋል። ይልቁንስ ግጭትን አትፍራ፣ በቀጥታና በእርጋታ ጠይቅ። እንዲህ በል፣ ከሆነ ጊዜ ጀምሮ ባህሪሽ ተቀይሯል፣ እና የሆነ ያስከፋውሽ ነገር እንዳለ እየተሰማኝ ነው። ምን እንደሆነ ማውራት እንችላለን? ይህ ሁለት ጥቅሞች አሉት። አንደኛ ጨዋታውን እንደነቃህባትና በስሜት እንደማትዋጅቅ ታሳያለህ። ሁለተኛ ችግሩን ለመፍታት ዝግጁ የሆነ ብስለት ያለው ወንድ መሆንክን ታረጋግጣለህ። እውነተኛ ችግር ካለ ትነግርሃለች። ጨዋታ ከሆነ ደግሞ ኃይሏን ታጣለች። ሦስተኛ ወጥመድ፣ በጣም ስውር ሆኖ ነገር ግን ስሜትን በቀጥታ የሚፈታተን ነው፣ የቅናት ፈተና። ይህንን የምትጠቀመው ላንተ ያላትን ዋጋ ለመለካትና ስሜታዊ ብልህነትን ለመፈተን ነው። እንዴት ነው የሚሰራው ካልክ እስቲ አንድ ምሳሌን ውሰድ። ከእሷ ጋር በጣም ደስ የሚል ምሽት እያሳለፋችሁ ነው። ስቃላችሁ፣ ትጫወታላችሁ። ግንኙነታችሁ ድንቅ እንደሆነ ይሰማሃል። በድንገት ምንም ባልተገናኘ ሁኔታ ታቃለ፣ ዛሬ ቢሮ አንድ አዲስ ልጅ ገብቷል ስሙ አቤል ነው በጣም አስቂኝ ልጅ ነው፣ ሁላችንንም በሳገደለ ትልሃለች። ወይም ደግሞ የድሮ ጓደኛዬ ዳዊት ዛሬ ደውለልኝ እኮ እንዴት እንዳማረብኝ ሲነግረኝ ደስ አለኝ ልትል ትችላለች። በዚህ ቅጽበት አእምሮህ ውስጥ የማንቂያ ደውል ይጮኋል። ማነው አቤል? ለምን ስለ ሌላ ወንድ ታወራለች? ከእኔ የተሻለ ሆኖ ነው? የሚሉ ጥያቄዎች ይፈራረቁብሃል። ቅናት፣ አለመተማመን እና ንዴት በውስጥ ይሰማሃል። ያኔ አንተ ከሶስት አንዱን ምላሽ ትሰጣለህ ወይ በንዴት እና ምላድርግ ትላለህ፣ ወይ ደግሞ በቅናት ምን ያህል ነው የምታውቂው ብለህ ትመረምራለህ፣ ወይም ደግሞ ስሜት ተጎድቶ ዝም ትላለህ። በሶስቱም ሁኔታ ግን ፈተናውን ወድቀሃል። ይህ በስነ ልቦና ትራያንጉሌሽን ይባላል። ማለትም በሁለት ሰዎች መካከል ያለን ግንኙነት ለመቆጣጠር ሶስተኛ ወገንን ወደ መሃል ማስገባት ማለት ነው። እሷ ይህን ስታደርግ ዓላማዋ ከአቤል ወይም ከዳዊት ጋር መሆን ፈልግ አይደለም። ዓላማዋ ያንተን ምላሽ ማየት ነው። ምላሽ ደግሞ ስለ ማንነትህ ብዙ ይነግራታል። ለምንድን ነው ይሄ የሚሰራው ካልክ፣ ምክንያቱ ደግሞ የወንድ ልጅ ተፈጥሯዊ ባህሪ የራሱን መጠበቅና መከላከል ነው። የቅናት ስሜት በቀጥታ ከዚህ ተፈጥሮ ጋር የተገናኘ ነው። እሷ ይህንን ስሜት በመቀስቀስ አንተ ምን ያህል በራስ መተማመን እንዳለ ትለካለች። በቀላሉ የምትበሳጭና የምትቆጣ ከሆነ በስሜት ደካማ እንደሆንክና በቀላሉ ልትቆጣጠርህ እንደምትችል ታውቃለች። በሌላ በኩል ምንም ስሜት ካላሳየ ደግሞ ለእኔ ግድ የለውም ብላ ልታስብ ትችላለች። ስለዚህ በጣም ጥንቃቄ የሚፈልግ ወጥመድ ነው። እናስ ራስን እንዴት ትከላከላለህ? መልሱ እሷ ከምትጠብቀው ነገር ተቃራኒ መሆን ነው። በስሜት ከመነዳት ይልቅ በአእምሮ ተቆጣጠር። እሷ ስለሌላ ወንድ ስታወራ ከመበሳጨት ወይም ደግሞ ከመቅናት ይልቅ ግድ የለሽነትን አሳያት። ለምሳሌ እንዲህ በል፣ ኦ በጣም ጥሩ፣ ቢሮ ውስጥ እንደዚህ አይነት አስቂኝ ሰው ሲኖር ስራን ያቀላል። ብለ ምንም እንዳልተፈጠረ ወደ ነበራችሁበት ጨዋታ ተመለስ። ይህ መልስ ሙሉ በሙሉ ትጥቅ ያስፈታታል። ምክንያቱም አንደኛ በራስ መተማመንህ ከፍ ያለና በሌላ ወንድ የማትሸበር መሆንክን ያሳያል። ሁለተኛ እሷ የምትፈልገውን የቅናት ምላሽ ስለማታገኝ ጨዋታዋ እንደማይሰራም ትረዳለች። ይህ አይነቱ ምላሽ አንተን የበለጠ ማራኪና ጠንካራ ያደርግሃል። አራተኛው ወጥመድ ላይ ደርሰናል። ይህ ወጥመድ በጣም ረቂቅና ለማስተዋል አስቸጋሪ ነው። እሷ የአንተን ስሜት እንደ መስታወት በማንጸባረቅና በመጠቀም ግንኙነቱን የምትቆጣጠርበት ዘዴ ነው። አንተ የምትሰጣትን ስሜት አጥንታ ያንን ስሜት ባንተ ላይ ትጠቀምበታለች። እንዴት ነው የሚሰራው? ካልክ መጀመሪያ ላይ በጣም እንደሳበች አስብ። በየቀኑ ትደውላለህ፣ መልእክት ትጽፋለህ፣ ምን ያህል እንደምታስብላት ትነግራታለህ፣ ስሜትን በግልጽ ታሳያለህ። መጀመሪያ ላይ ጥሩ ምላሽ ልትሰጥ ትችላለች። ነገር ግን ከጊዜ በኋላ ያንተ ከመጠን ያለፈ ፍላጎት ዋጋህን ይቀንሰዋል። ያኔ እሷ ቀዝቀዝ ማለት ትጀምራለች፣ ለአንተ ያላት ፍላጎት ይቀንሳል። ለምን ካልክ፣ ምክንያቱ ደግሞ ጨዋታ አለቀ፣ አሸንፋለች። አሁን ደግሞ ተቃራኒውን አስብ። ከሌላ ግንኙነት ተምረህ በዚህኛው ላይ ግዴለሽ ለመሆን ትሞክራለህ። ብዙ አትደውልም፣ ስሜትን አታሳየም፣ በራስ ህይወት ላይ ታተኩራለህ። በዚህ ጊዜ ምን ይሆናል? እሷ አንተን ማሳደድ ትጀምራለች። ስለኔ አያስብም እንዲህ ለምን እንደበፊቱ አይሆንም ብላ ትጨነቃለች። ያንተ ግዴለሽነት እሷን ይስባታል። ይህ በቀጥታ ከእጦት ህግ ወይም ሎው ኦፍ ስኬርሲቲ ጋር የተያያዘ ነው። አንድ ነገር በገፍ ሲገኝ ዋጋው ይቀንሳል፣ ለማግኘት አስቸጋሪ ሲሆን ደግሞ ዋጋው ይጨምራል። ያንተ ትኩረትና ስሜት በገፍ ሲሆን ዋጋ ያጣል። ነገር ግን ትኩረትህ ውስን ሲሆን ሲሆንና ለሌሎች ነገሮችም ለምሳሌ ስራህ፣ ህልምህ ቅድሚያ ስትሰጥ ያ ትኩረትህ ዋጋው ይጨምራል። እሷ ያንን ዋጋ ያለ ትኩረት ለማግኘት ትጥራለች። እሷ መስታወት ናት። አንተ ፍላጎት ስታሳይ እሷ ታጣዋለች። አንተ ስታጣው እሷ ትፈልገዋለች። ይህ የሚሰራበት ምክንያት ምንድነው? ካልክ የሰው ልጅ በተፈጥሮ የሚያሳድደውንና ለማግኘት የሚለፋበትን ነገር ከፍ አድርጎ ስለሚመለከት ነው። በቀላሉ የሚገኝ ነገር ዋጋ አይሰጠውም። እሷ ይህን ስለምታውቅ አንተን ሁሌም በማሳደድ ሁናቴ ውስጥ ለመቆየት ትሞክራለች። እናስ ራስን እንዴት ትከላከላለህ? መልሱ ሚዛናዊ መሆን ነው። ስሜታዊ ማዕከል ይኖርህ፣ ከልክ በላይ ፍቅራ ታሳይ። በተመሳሳይ ደግሞ ሆን ብለህ ግዴለሽ አትሁን። እውነተኛ ማንነትን ሁን፣ ነገር ግን ስሜትን ተቆጣጠር። ፍላጎትን በተግባር አሳይ። ለምሳሌ ጥሩ ቀን እንዲኖራት አመቻችላት፣ ነገር ግን በየሰዓቱ እየደወልክ እንዴት እንደናፈቅሽኛት በላት ዋናው ነገር ያንተ ደስታና ህልውና በእሷ ላይ እየተመሠረተ እንዳልሆነ ማሳየት ነው። የራስህ ህይወት የራስህ ዓላማ ይኖርህ። ያኔ እሷ ልትቆጣጠረው የማትችለው ነገር ግን ልትሳተፍበት የምትፈልገው ዓለም ይኖርሃል። አሁን ወደ አምስተኛው ወጥመድ እንለፍ። በቪዲዮ መጀመሪያ ላይ ቃል እንደገባሁላችሁ አሁን የምንመለከተው ወጥመድ ከሁሉም የበለጠ ስውር፣ ረቂቅና አደገኛ ነው። የሐሰት ተገላጭነት ይባላል። ይህ ወጥመድ ልብህን በቀጥታ የሚያጠቃና በስውር ስሜታዊ እስረኛ የሚያደርግ ነው። እንዴት ነው የሚሰራው ካልክ፣ ግንኙነታችሁ ትንሽ ጠለቅ ሲል አንድ ቀን በጣም ከባድ ታሪክ ልትነግር ትችላለች። ለምሳሌ ታቃለህ፣ ከዚህ በፊት የወንድ ጓደኛዬ በጣም ይቆጣጠረኝ ነበር፣ በራስ መተማመኔን አጥቼ ነበር። ግን ካንተ ጋር ሲሆን ደህንነት ይሰማኛል። ይህንን ለማንም ተናግሬ አላውቅም ትልሃለች። በዚህ ቅጽበት አንተ ልክ እንደ ጀግና ይሰማሃል። እኔ የተለየ ሆንኩኝ፣ እኔ እኮ ስለሆንኩ ነው እምነት የጣለችብኝ ብለህ ታስባለህ። ልብህ በርህራሄ ይሞላል፣ እናም የበለጠ ልትጠብቃት ትፈልጋለህ። እሷ ይህንን ስታደርግ በስነ ልቦና ውስጥ የምላሽ መርህ ወይም ፕሪንስፕል ኦፍ ሬሲፕሮሲቲ የተባለውን ኃይለኛ መሳሪያ እየተጠቀመች ነው። ይህ መርህ እንደሚለው ከሆነ አንድ ሰው የሆነ ነገር ሲሰጠን እኛም በምላሹ የሆነ ነገር የመስጠት ግዴታ እንዳለብን ይሰማናል። እሷ ሚስጢሯን ሰጥታሃለች። አሁን ያንተ አእምሮ በምላሹ የራስህን ሚስጢር እንድትሰጣት ይገፋፋሃል። ያኔ አንተም ተጋላጭ ትሆናለህ። የራስን ፍርሃቶች፣ የድሮ የልብ ስብራቶች፣ ላይ ያሉትን ስጋቶች በሙሉ ታወራታለ። እውነተኛ ቅርርብ እንደፈጠራችሁ ታምናለ። ችግሩ የሚጀምረው እዚህ ላይ ነው። እሷ ያንተን ተጋላጭነት እንደ ስሜታዊ መረጃ ትይዘዋለች። ወደፊት በምትከራከሩበት ጊዜ ልክ እንደ መሳሪያ ትጠቀምበታለች። ለምሳሌ አይገርምም እንዲህ ማሰብህ፣ ድሮም እኮ እናትህ እንዲህ ስላደረገች ነው ለራስ ዋጋ የሌለ ወይም የድሮ ፍቅረኛ የተወችህም ለዚህ ነው ልትል ትችላለች። ያኔ በጣም በጥልቅ ትጎዳለህ። ምክንያቱም አምነህ የነገር ካትን ሚስጥር በአንተው ላይ ተጠቀመችበት። እናስ እንዴት ራስን መከላከል ትችላለህ? ተጋላጭነት በግንኙነት ውስጥ አስፈላጊ ነው፣ ነገር ግን መገኘት ያለበት ነገር ነው። በቃላት ሳይሆን በተግባር መረጋገጥ አለበት። እሷ ሚስጥር ስትነግርህ አመስግናትና አዳምጣት፣ ነገር ግን ወዲያውኑ የራስን ሚስጥር ለማውጣት አትቸኮል። ጊዜ ስጥ። ግንኙነታችሁ ውጣ ውረዶችን ሲያልፍ በአስቸጋሪ ጊዜ ከጎንህ መሆኗን ስታረጋግጥ ያኔ ቀስ በቀስ መናገር ትችላለህ። ተጋላጭነትን ደረጃ በደረጃ ተለማመድ። መተማመን በጊዜ ሂደት የሚገነባ እንጂ በአንድ ምሽት በታሪክ የሚፈጠር ነገር አይደለም። ወደ ስድስተኛው ወጥመድ አለፍን። ይህ ወጥመድ በቀጥታ የወንድ ልጅን የተፈጥሮ የውድድር መንፈስ የሚጠቀም ነው፣ እውቅና የማግኘት ጨዋታ። በዚህ ጨዋታ ውስጥ ስትገባ ሳታውቀው ኃይልህንና ማንነትን አሳልፈ ትሰጣለህ። ጨዋታው የሚጀምረው እሷ ሆን ብላ የውድድር መድረክ ስትፈጥር ነው። ለምሳሌ በማህበራዊ ሚዲያ ላይ ፎቶ ትለጥፍና ለሁሉም ኮሜንት ምላሽ ስትሰጥ ላንተ ብቻ ለይታ ላትሰጥ ትችላለች። ወይም ደግሞ ሌሎች ወንዶች እንዴት እንደሚፈልጓት ልትነግር ትችላለች። ታውቃለህ ዮኒ የሚባል ልጅ አለ፣ ሁሌ ይጽፍልኛል፣ ግን እኔ ላንተ ነው ቅድሚያ የምሰጠው ልትል ትችላለች። ይህንን ስትሰማ ዮኒን ማሸነፍ እንዳለብህ ይሰማሃል። እሷን ለማስደሰትና ትኩረቷን ለማግኘት የበለጠ መጣር ትጀምራለህ። ይህ ስነ ልቦናዊ በሆነ መልኩ የውጭ እውቅና ወይም ኤክስተርናል ቫሊዴሽን ላይ ጥገኛ እንድትሆን ያደርግሃል። ያንተ የደስታና እርካታ ምንጭ ከውስጥህ ሳይሆን ከእሷ እውቅናና ይሁንታ የሚመነጭ ይሆናል። እሷ ጥሩ ሰው ስትልህ ደስ ይልሃል። እሷ ችላ ስትልህ ደግሞ ዓለም የጨለመብህ ይመስልሃል። ይህ ልክ እንደ አደንዛዥ ዕፅ ነው። ትንሽ እውቅና ስትሰጥህ ዶፓሚን አእምሮህ ውስጥ ይለቀቃል። ያ ስሜት ሲያልቅብ ደግሞ እንደገና ለማግኘት ትጓጓለህ። ይህ ጨዋታ ኃይሉን ሙሉ በሙሉ ወደ እሷ እንዲዞር ያደርጋል። አንተ ከሽልማትነት ወደ ተሸላሚነት፣ ከንጉስነት ወደ ተወዳዳሪነት ትቀየራለህ። የራስን ፍላጎትና መርህ እየተውክ እሷን የሚያስደስተውን ነገር ብቻ ማድረግ ትጀምራለህ። ያኔ ማንነትን ታጣለህ። በዚህ ጊዜ ራስን እንዴት ትከላከላለህ? መልሱ የውስጥ እውቅና ወይም ኢንተርናል ቫሊዴሽንን ማዳበር ነው። የራስህ ዋጋ የሚመነጨው ከእሷ ወይም ከማንም እውቅና ሳይሆን ከራስህ ማንነት፣ ዓላማና ስኬት መሆን አለበት። ህይወት ውስጥ ከሴት ልጅ በላይ የሆነ ዓላማ ይኖርህ። ስራህ፣ ትምህርት፣ ሰውነትህ፣ መንፈሳዊ ህይወትህ እነዚህ ሁሉ ናቸው ያንተ ዋጋ መለኪያዎች። የራስህ ዋጋ እንዳለ ስታውቅ የሌላ ሰው እውቅና ብታገኝ ጥሩ ነው፣ ባታገኝም ግን ምንም ማለት አይደለም። ይህ አይነት አስተሳሰብ ለማንኛውም አይነት የስሜት ቁጥጥር በቀላሉ እጅ የማትሰጥ ጠንካራው እንዲያደርግሃል። የእሷን ዕውቅና ማሳደድ ስታቆም ጨዋታው በዛው ያበቃል። ወደ መጨረሻውና ምናልባትም ልብን በጭንቀት ከሚሰብሩ ወጥመዶች ወደ አንዱ ደርሰናል። የመራቅ ስልት። ይህንን ወጥመድ የምትጠቀመው አንተ በጣም ስትቀርባትና ግንኙነቱ አስተማማኝ እንደሆነ ሲሰማት ነው። ይህ እንዴት ነው የሚሰራው ካልክ ግንኙነታችሁ ድንቅ ነው፣ ፍቅር አለ፣ መተማመን አለ፣ አንተም እርግጠኛ ሆነሃል። ይቺናት የኔ ሴት ብለህ ደምድመሃል። ይህንን ስሜትን ስታውቅ ወይም ደግሞ ስትረዳ፣ በድንገት ባህሪዋ ይቀያየራል። መልእክት ለመመለስ ሰዓታትን ትፈጃለች። ቢዚ ነኝ የሚሉ ምክንያቶች ይበዛሉ። አብራችሁ ጊዜ ለማሳለፍ የነበራት ጉጉት ይቀንሳል። በአጠቃላይ እራሷን ታረጋለች። አንተ ግራ ትገባለህ። ምን አጠፋው? ፍቅሯ ቀነሰ እንዴ? ልትተወኝ ነው ብለህ ትጨነቃለህ? ይህ ጭንቀት ወደ ፍርሃት ይቀየርና እሷን ላለማጣት ስትል ከመጠን በላይ መጣር ትጀምራለህ። አበባ ትገዛለህ፣ ውድ ስጦታ ትሰጣታለህ፣ ፍቅርህን ከመቶ ጊዜ በላይ ትነግራታለህ። ባደረግከው ቁጥር ግን እሷ የበለጠ ትርቃለች። ይህ የቁርኝት ንድፋ ሐሳብ ወይም አታችመንት ቲዮሪ በተለይም የጭንቀት ቁርኝት ወይም አንክሸስ አታችመንት ከሚባለው ጋር ይገናኛል። እሷ እራሷን ስታርቅ ያንተን የፍርሃትና የመተው ስሜት ትቀሰቅሳለች። አላማዋ ግን አንተን መተው አይደለም። አላማዋ የግንኙነቱን የኃይል ሚዛን እንደገና ማስተካከል ነው። የማሳደዱ ስሜት ሲያልቅና አንተ በእጇ ውስጥ ስትገባ ጨዋታው ለሷ አሰልች ይሆናል። ስለዚህ ራሷን በማራቅ አንተ እንደገና እሷን እንድታገኝ እና እንድትለፋ ታደርግሃለች። በዚህም ራሷ ተፈላጊና የሽልማት ቦታ ላይ ትቆያለች። እናስ ራስን እንዴት ትከላከላለን? ይህ ሁኔታ ሲገጥምህ አብዛኛው ወንድ ከሚሰራው ነገር ተቃራኒውን አድርግ። አታሳዳት። ይልቁንስ እሷ የጠየቀችውን ርቀት ስጣት። እሷ ስትርቅ አንተም ወደ ራስህ ህይወት ተመለስ። በስራ ላይ አተኮር፣ ከጓደኞች ጋር ውጣ፣ የአካል ብቃት እንቅስቃሴ ስራ። ይህንን ስታደርግ እሷ የጠበቀችውን የፍርሃትና የጭንቀት ምላሽ አታገኝም። ይልቁንስ በራሱ የሚተማመን በእሷ መሄድና መምጣት ህይወቱ የማይነጋ ወንድ ታያለች። ይህ ደግሞ እሷን ግራ ያጋባታል። ያልተጠበቀው ነገር ሁሌ ማራኪ ነው። ብዙ ጊዜ ይህ አይነቱ ምላሽህ እሷ ራሷ ወደ አንተ እንድትመለስ ያደርጋታል። በአጠቃላይ እስካሁን ያየናቸው ሰባት ወጥመዶች ጨካኝና አስፈሪ ሊመስሉ ይችላሉ። እናም ሴቶች ክፉ ናቸው ማለት ነው የሚል ጥያቄ በአእምሮህ ውስጥ ሊመጣ ይችላል። መልሱ አይደለም ነው። ይህንን መረዳት አለብ ሴቶች ይህን ስውር የስነ ልቦና ጨዋታ የሚጠቀሙት ክፉ ስለሆኑ አይደለም። የሚጠቀሙት ስለሚሰራላቸው ነው። ይህ ከዝግመተ ለውጥ ስነ ልቦና ወይም ኤቮሉሽነሪ ሳይኮሎጂ ጋር የተያያዘ ነው። ከታሪክ አንጻር ሴቶች በአካል ከወንዶች ደካማ ስለነበሩ ህልውናቸውን ለማረጋገጥና ከጠንካራ ብቁና፣ ታማኝ ከሆነ ወንድ ልጆችን ለማግኘት ስውርና ማህበራዊ ስልቶችን ማዳበር ነበረባቸው። እነዚህ የምናያቸው ፈተናዎችና ጨዋታዎች በዘመናዊ መልኩ የቀረቡ የድሮ የህልውና ስልቶች ናቸው። አንዲት ሴት የቅናት ፈተናን ስትጠቀም ይህ ወንድ ለእኔ ብቻ የሚቆም ጠንካራ መሪ ነው ወይስ በትንሽ ነገር የሚወዛወዝ ደካማ ነው ብላ እየፈተነች ነው። ዝምታን ስትጠቀም በስሜት የበሰለና ግጭትን መፍታት የሚችል ነው ወይስ በፍርሃት የሚሸነፍ ነው እያለች ነው። ስለዚህ ይህንን እንደ ክፋት ሳይሆን፣ እንደ አንድ ጥልቅ ባዮሎጂያዊና ስነልቦናዊ ፕሮግራም መመልከት አለብህ። ይህንን ስትረዳ ሁኔታውን በግልህ ወይም ፐርሰናል አድርገህ መውሰድ ታቆማለህ ከስሜታዊ ምላሽ ወጥተህ ወደ አእምሮአዊ ግንዛቤ ትሸጋገራለህ በዛሬው ቪዲዮ ከትኩረት ወጥመድ እስከ መራቅ ስልት ድረስ ሴቶች የሚጠቀሙባቸውን ሰባት ስውር የስነ ልቦና ስልቶች አይተናል አላማው ሴቶችን እንድትጠላ ወይም ደግሞ እንድትፈራ ማድረግ አይደለም በፍጹም አላማው መጋረጃውን ገልጦልህ ከጨለማ ወደ ብርሃን ማውጣት ነው እውቀት ኃይል ነው ይህንን እውቀት ስትይዝ ከእንግዲህ የጨዋታው ተራ ወታደር አትሆንም ይልቁንስ የራስን ህይወትና ግንኙነት እንደ ንጉስ የምትመራ ትሆናለህ። በስሜት ከመነዳት ይልቅ በምክንያት መራመድ ትጀምራለህ። ከሁሉም በላይ ይህንን እውቀት ጤናማና በመከባበር ላይ የተመሰረተ ግንኙነት ለመፍጠር ተጠቀምበት። አንዲት ሴት እነዚህን ስልቶች ስትጠቀም ካየህ በብስለትና በልበ ሙሉነት ሁኔታውን መቆጣጠር ትችላለህ። የዛሬ ቪዲዮ ይህንን ይመስል ነበር። ይህ ቪዲዮ ዋጋ ያለው መረጃ እንደሰጠህ ካመንክ ብዙ ወንዶች ይህንን እውነት እንዲያውቁ ላይክ አድርግ። ሌሎች ሰዎች ጋር እንዲደርስም ሼር አድርገው። ስለ ሰው ልጅ ስነ ልቦናና ግንኙነቶች በጥልቀት የምናይባቸው ተጨማሪ ቪዲዮዎች እንዲደርሱ ቻናሉን ሰብስክራይብ ማድረግ እንዳትረሳ። ከታች በኮሜንት መስጫው ላይ ከነዚህ ሰባት ወጥመዶች የቱ ገጥሞህ እንደሚያውቅ ጻፍልኝ። የሁላችንንም ልምድ ስንጋራ የበለጠ እንማራለን። በሚቀጥለው ቪዲዮ እስከምንገናኝ ድረስ ጠንካራና ብልህ ሁን። እስከዚያው ሰላም።